አንድ ፋሲል የመሰለ ፋሲል የመሰለ ነው ፋሲል የሚባል ስሙም ምኑም ፋሲል የመሰለ ሰው እንግዲህ ይዛልን መታለች፣ እና የድሮ የሀይምዬ ፍቅረኛ ፍቅረኛዋ ነኝ ቀለበት ማድረግ የላት አለሁ እያለ እንግዲህ ያዙኝ ልቀቁኝ እያለ ነው። ቤተሰብ ምን ተሰማችሁ? ግን መረጋጋት አለባችሁ። ተመልካቾች ይሄ ነገር ፕራንክ ይመስለኛል። ሀይምዬን በተደጋጋሚ ቡራ ፕራንክ ስላደረጋት እሷ ደግሞ በዚህ መልኩ ለመበቀል ፈልጋ ነው እንጂ የሚሆነው ሐይሚዬ፣ ከዚህ በፊት እንደዚህ አይነት ህይወት ቢኖራት ፍቅረኛ ቢኖራት ቀለበት አድርጋ ቢሆን ለቡራዬ ትደብቀዋለች ብዬ በፍጹም አላስብም ማለት ነው። እና ተመልካችንም ቡራዬንም ፕራንክ እየተደረገ ነው ብዬ ነው የማስበው። ስለዚህ መጥፎ ነገር ከመናገር ሁላችንም መቆጠብ አለብን ማለት ነው። ቡራዬንም ሐይሚዬንም የሚያስቀይም ነገር እንዳትናገሩ አደራችሁን፣ አደራችሁን ነው የምለው። ፋሲል ግን ተመችቶኛል። በነገራችን ላይ ወድጀዋለሁ፣ ሸበላ ነገር ነው ማለት ነው፣ በጣም ያምራል። ግን ፋሲል ጥንቃቄ አድርግ፣ የጨረቃዋና የጅንኑ ቤተሰቦች ገልብጠው ገለባብጠው እንዳይጥሉ። ግን አምነህበት ነው የመጣኸው አምነህበት ነው ወይ? ጉድህ ነው። አይለቁህም ማለት ነው። ልንገርህ በሁለቱ አይደራደሩም እነሱ የፈለገ ነገር ቢሆን ማለት ነው። እና ይህን ነገር እንግዲህ መቻል አለብህ ፋሲል ዋ። እና ያው ቪዲዮን ትሰሙታላችሁ ብዬ ያስባለሁ፣ ቡራቻና ላይን የተለቀቀው እናም ፋሲል እንግዲህ ለአንድ አመት ከሀይሚዬ ጋር በፍቅር ቆይተናል፣ ቀለበትም አድርጌላታለሁ። ደግሞ ከተለያዩ አራት ወር ሆኖናል አሉ ማለት ነው። አራት ወር እንግዲህ አስቡት። ሀይሚዬ እና ቡራዬ ስንት ጊዜያቸውን ቤተሰብ ፍቅር ከጀመሩ ማለት ነው ስንት ጊዜያቸው ነው፣ አመት አልሆናቸውም እንዴ? ሊሆን አይችልም፣ ሊሆን አይችልም። እና ሀይሚ ደግሞ እንደዛ የምታደርግ ልጅ አይደለችም። በፍጹም ቡራዬን በእንደዚህ አይነት ነገር ትደብቀዋለች ብዬ አላስብም። በእርግጥ ሁሉም ሰው የሆነ የተለያየ እንትን ሊኖረን ይችላል፣ ማለት ለምሳሌ አሁን ሌላ ፍቅረኛ ስትይዙ ከዚህ ከፍቅረኛችሁ በፊት ሌላ ህይወት አሳልፋችሁም ሊሆን ይችላል፣ አግብታችሁም ወልዳችሁም ፍቅረኛ የሚይዛችሁ ሊሆን ይችላል ማለት ነው። እና ይህን ነገር ደግሞ ለያዛችሁት ፍቅረኛችሁ መደበቅ የለባችሁም ማለት። ኖርማል ነው ማለት ምንም የሚጋነን ነገር አይደለም ማለት እንደዚህ ግን እንደ አሁን ሐይሚ እንደተናገረው ልጁ ከሆነ ግን ትንሽ ከበድ ይላል ማለት ነው ለሚሰማው ልክ ለቡራዬ ይከብዳል። እና ሐይሚ ደግሞ እንደዚህ አይነት ነገር ቢኖራት ትነግረው ነበር ቡራዬን ማለት ነው። ግን አይመስለኝም ቤተሰብ ምክንያቱም ቡራ ስንት ቀን ነው ሐይሚን ጉድ የሰራት ስንት ቀን ነው? አይታችኋል አይደል እንዴ? ስለዚህ እሷን በዚህ ነገር እንግዲህ ልታጨልለው ፈልጋ ነው የሚመስለኝ እኔ በደንብ መቶ ፐርሰንት እንደዛ ነው እንጂ ይሄን ያክል ትደብቀዋለች ብዬ አላስብም። ያው ቡራን ጥሪና ተናገሪ ያለውን ነገር ተብላ ቡራ የመጣ እንግዲህ ሐይሚዬ ምን ብዬ ልንገር? በቃ ፍቅረኛሞች ነበርን። ሲቀጥል እኮ ብዙም አላሳለፍንም ብላለች እሷ ማለት ነው። እና ብዙም አላሳለፍንም እና ቀለበት እስከማድረግ ደረጃ ደርሰሻለ፣ ለምን ደበቅሽኝ? ለምደና ያልነገርሽኝ ብሎ ትዕግስቱን አድንቀዋለሁ ቡራ፣ ሌላ ሰው ቢሆን ሊደባደብ የሚችል ነበረና በትግስት ነው ሲያናግራት የነበረው። ሀይሚዬ ግን በጣም እየተቆጣት እየተቆጣች ልጁም ላይ ትጮኻለች። ቡራዬን ይሆናል አይደለ በቃ እና እንደዚያ እንትን እያለች ነበረ። ለምደም ጭ ሆን የጠየኩሽን ጥያቄ ለምንድን ነው በሰዓት ማትመልሽልኝ? እያላት ነበረ እና ለማንኛውም ፋሲልዬ ተው ፋሲል፣ ተው ተው፣ ተው እንደ ወንድምህ እኮ ነው። በዚህ ልክ ቡራዬን ለማናደር ትመጣላችሁ እኔ ቡራ ቡራ አሳዘነኝ። በቃ በማይመጣ ነገር ነው የመጣበት። በማይመጣ በጨረቃዋ ነው የመጣበት። በጨረቃዋ እንደማይደራደር ታውቃላችሁ ፈጽሞ ማለት ነው በእሷ የመጡበትን ጓር የሚያደርጋችሁ ማለት ነው። ትናንትናም አንዳንድ ነገር ተብሎ ነበር በሐይሚ ቤት ሰምታችሁ ከሆነ በሁለቱ ፍቅር ላይ በጣም ብዙ ጣልቃ የሚገቡ ሰዎች አሉ ማለት ነው። እና በነገራችን ላይ ለእንደዚህ አይነት ነገር ቦታ መስጠት የለባችሁም፣ ሐይሚዬም ጅንኑም ማለት ነው። በፍቅራችሁ ውስጥ ወይንም ደግሞ በስራችሁ ላይ ጣልቃ የሚገባን ሰው ቦታ አትስጡ፣ መልስ አትስጡ። ንቃችሁ መተው ነው። እውነት ነው የምላቸው እንጂ መልስ የምሰጡ ከሆነ ወይንም ደግሞ ለዛ ሰው ቦታ የምሰጡ ከሆነ ለእናንተ ጥሩ አይደለም፣ ጥሩ አይደለም። እውነት ንቃችሁ ተውት። ያንን ሰው ህይወታችሁን የምትኖሩት እናንተ ብቻ እንጂ ያ ሰው አይደለም። እና እንደውም እናንተ ማለት ነው እነዛን ሰዎች መበቀል ትችላላችሁ። መበቀል ስላችሁ ይሄ በጥላቻ ምናምን አይደለም በቃ የሆነ እንዴት ነው፣ በተግባር እያሳያችሁ ምን ያክል እንደምትዋደዱ ምን ያክል ግንኙነታችሁ ቅርበት እንዳለው። እረ በብዙ ነገር ሰውን መበቀል ይቻላል፣ እና እንደዛ እያደረጋችሁ መበቀል ትችላላችሁ እና አንዳንዶቻችሁ ደግሞ በማያገባችሁ ገብታችሁ የሰው ህይወት ምዘበር አሉቁ ሰዎች የራሷ አሮባት የሰው ታማስላለች እንደሚባለው፣ ማለትም በቃ ተዋቸው ልጆቹን ይኑሩበት። እንደ ምንድን ይሄ የሚያክል እርርቅጥ እንደ ዱባይ በመሄዳቸው ራሱ እርድ የሆኑ ሰዎች እንዳሉ ታውቃላችሁ። ቤተሰብ ምንድን ነው የሚያናድደው? ቆይ እኔ እኮ በጣም ይገርመኛል አንዳንድ ጊዜ ዝም ብዬ ሳስበው ሀይምዬና ቡራዬ ዱባይ በመሄዳቸው እርድብን ያሉ ሰዎች አሉ ብላቸው አታምኑ እኔም የማውቃቸው ልጆች ራሱ ማለት ነው እኔ አውቃቸው ልጆች ኧረ ተው የሰው ደስታ ሊያስደስተን ይገባል እውነት ነው የምላቸው ይሄን ያክል ጥላቻ የት ታውቋቸዋላችሁ አትተዋወቁም እኮ አንድ ላይ አልበላችሁ አልጠጣችሁ የሆነ ላይፍ አላሳለፋችሁ እንዲህ በቪዲዮ የምታዩትን ሰው የቀናችሁ ሰዎች እኮ በአቅራቢያችሁ ላለ ሰው ምን ያክል ቅናተኛ እና ምን አይነት ተንኮለኛ እንደሆናችሁ አሰብኩትን። እንኳንም እኔ እናንተ ጓደኛ አሉኩ፣ እንኳንም የእናንተ ጎረቤት አሉኩ። አንዳንድ ጊዜ ሰውን ስታውቁት ራሱ የሆነ ትርቁት አላችሁ ማለት ነው ነህ